ካሌብ ቲናን ሲጥ አድርጎ ጥሏታል። በባለፈው ክፍል ቲና ከወይኑ ላይ መጠጥ ጨምራ ራሱን እንዲስት አድርገው ነበረ። ራሱን እንዲስት አድርጋ አብራው ተኝታ ነበር። ሲነቃም የኔ ፍቅር ነቃልኝ ትለዋለች። እሱም በንዴት ራሱን እየመታ እናየዋለን። ምክንያቱም እሱ በሰዓቱ ራሱን አያቅም ነበረ። ከባድ ችግር ውስጥ ገብቷል ካሌብ። በሌላ በኩል አባባ በጣም ተበሳጭተውበት ነበረ። አሁን ደግሞ ብስጭታቸው ይበልጥ እጥፍ ሆኗል ማለት ነው። በሌላ በኩል ዳኒ ምንም ጥቅም የሌለው ባዶውን ቀርቷል ማለት ነው። ቲና ከካሌብ ጋር አድራ ስትመጣ፣ መቼም እሱ ጋር አድረሽ አይደለም አይደል? ሴላት እንዲህ እሱ ጋር ነው አያደርጉት ምን ማድረግ እንደምችል ትለዋለች። እሱ ይሄማ የጤና አይደለም ይሄማ እያበድሽ መሆን አለበት አምነሽበት ነው፣ ይላታል። እሷም አመናጭቃው ብሽቅ ምናምን ብላ አመናጭቃው ትሄዳለች። ምክንያቱም አሁን ለሱ ያላት ነገር ሁሉ ጠፍቷል። አሁን ካሌብን እንዴት አድርጋ መግደል እና እንዴት አድርጋ ማጥመድ እንዳለባት ነው የምታስበው እንጂ ለዳኒ ምንም አይነት ሀሳብ ምንም አይነት ፍቅር የለባትም። አሁን በሌላ በኩል ኤደንና ካሌብ በቀላችን በምን መወጣት እንችላለን ብለው ሲመካከሩ ፍቅረኛሞች መሆን አለብን ብለው ወስነዋል ማለት ነው ፍቅረኛሞች ሆነዋል ለአባባ ሲያማክሩትም አባባ ከዚህ በላይ በቅቶኛል እነዚህ ጉዶችን ይዘ ከቤቴ ውጣልኝ ብለዋል ማለት ነው አባባ። በሌላ በኩል ዳኒ ትሁትን እያስጨነቃት ነው የሚገኘው። አንቺ በቃ ውሸት አምነሽ ማለት ነው። እጅ ለእጅ ታይዘው ካሌብና ኤዱኮ ወደ ቤት መጡ ይላል። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የስልነት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ደህና ነኝ። ፕሊስ ቪዲዮን ስጀምሩ ላይክ፣ ሼር ማድረጋችሁን እንዳትረሱ ትሁት ክፍል ሰላሳ ስምንትን ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁ እንነጋገር። ቆዩ ብዙ ነገሮች ተፈጥረዋል። አባባ በበኩሉ ቴና አባዬ ስትላቸው አባዬ አትበይ እንኳን አይደለም አንቺ የወለድኩት ልጅ ራሱ አባዬ እንዲለኝ አልፈልግም ብለዋል ማለት ነው። መረር ያለ ጠንከር ያለ ነገር አስተላልፈዋል። ምክንያቱም አባባ በጣም መሯቸዋል። ኤዱ ዳኔ እየተከታተላት እንግዲህ፣ ምን ሆነሻል? ኤዱ እባክሽ ችግሬ ንገሪ፣ ችግር ካለብኝ ችግሬ ንገሪ፣ ና ላስተካክል ሲላት፣ እኔ ስንቴ እንድታስተካክል እድል ሰጠው። አሁንማ ሁሉን ነገር አወካ፣ ሁሉን ነገር ጭቃ አደረግከው። ከዚህ በኋላ ምንም የሚስተካከል ነገር የለም። ከቻልክ ላይ አልፈልግም፣ ከእኔ ራቅ፣ አትከታተለኝ፣ በቃ ብለዋለች ማለት ነው። ተጋግዘን አብረን እንኑር ስርህ እንኳን ሽማግሌ እንኳን መላክ አልቻልክም፣ ብላለች ሄዱ። ቲና ሆዬ ሴራዋ በጣም ከባድ እና ሊታወቅባት የማይችል ስለሆነ ከራት ግብዣው በኋላ ከቤት መጠጥ መጠጣት እፈልጋለሁ፣ የድሮ ትዝታችን እንዲመለስ እፈልጋለው ወይን መጠጣት አለብን ብላ ከወይኑ ላይ የእንቅልፍ ከባድ የእንቅልፍ መድኃኒት ራሱን የሚሰት ጨምራ፣ እንጠጣ ችርስ ፍቅሬ፣ የድሮ ትዝታችን እንዲመለስ እፈልጋለሁ ትላለች። ምኝታ ቤት ገብተው ነበረ እየጠጡ የነበረ ካሌብ ግን በጣም አጎዛ ነው። እዚህ ሁሉ ድረስ ስትደርስ ምኝታ ቤት ገብታ እንዲህን መጠጥ አመታ ስሰጠው ምንም አይጠረጠረም። አባባ በእናደዱ እኮ በጣም ፈርዳቸው ነው በእውነት ካሌብ በጣም ያናድሰው ነው። መጠጣት አለብን የድሮ ትዝታችንን እናስታውስ፣ ሲላት ስትለው እሱም የድሮ የሚባል ነገር የለም፣ ማስታወስ አልፈልግም፣ ስምምነታችን የረሳሹ መሰለኝ ሲላት እረ እኔ በፍጹም አረሳሁትም ይላል። ከትንሽ ቆይታ በኋላም ራሴን በጣም እየከበደ ነው፣ እያዞሬ ነው፣ እንቅልፍ እንቅልፍ እያለኝ ነው፣ እንቅልፍ ነው መሰል ይላል። ከዛ ሂዶ ቁጭ ሲልም አጅር የተ ቲና ስራዋን ጨርሳለች ማለት ነው። አብረው አረዋል። ጠዋት ትሁት በሩን ከፈት አድርጋ ስትመጣ አብረው ተኝተዋል። ትሁትም እግሯ ተጋብታ አፏን በጇ ይዛ ከበሩ ትወጣለች ማለት ነው። ቲና ከምኝታቸው ሲነቁ የኔ ፍቅር ነቃል ትለዋለች። ካሌብም በንዴት ሴራው እንደ ተሰረበት እንደ ታለለ ሲገባው እራሱን እየመታ በንዴት ቁጭ አለ። ቲናም ወደ ዳኒ መታ። ከዳኒ ጋር ቁጭ ስትል መቼም እሱ ጋር አድረሽ አይደለም የጅል ስራ ሰርተሽ አይደለም አይደል? ሲላት እሷም አየህ አይደል? ምን ማድረግ እንደምችል አዎ፣ አብሬ ነው ያደርጉኝ ትላለች። እሷም እሱም እንደ ጀብድ እያወራች ነው። እንዴ! ይላታል ይህ ብሽቅ ምናምን ብላ ጥላው ትሄዳለች። ምክንያቱም አሁን ዳኒ ምንም ጥቅም የሌለው ተሰሚነት የሌለው ሰው ሆኗል። ዳኒ ትሁትም ግራ ገብቷት፣ እውነት ካሌብ ይወዳታል ማለት ነው? ካሌብን ጠየቀችው። ትወዳታለህ ማለት ነው? ይቅር ብላት እሷ ጋር አብረህ መኖር ትፈልጋለህ ብላ ስጠይቀው አንቺ እሷ ጋር እንድኖር እየመከርሽ እየፈረድሽብኝ ነው ሲላት እኔ ምን አውቃለሁ ምናልባት እኮ ምናልባት ፍቅር ካለብ ይቅር ብላት አብርሃት መኖር ከቻልክ ብዬ ነው ሲላት ስትለው እሱም አባዬ ላይ ያደረገችውን እኛ ላይ ያደረገችውን እንዴት ረሳለው? ይላታል። እሷም እሱማ ይቅር የሚባል ነገር አይደለም። ከባድ ነገር ነው ያደረገችው። ምናልባት ፍቅር ካለብ ብዬ ነው ሲላት፣ እኔ አሁን የምፈልገው ከዚህ ቤት እንዲት ተሽቀንጥረው እንደሚወጡ ነው። አሁን አጥምዳኛለች። ምናልባት አሁን በጣም ፈርቻታለሁ። እርግዝናም ሊፈጠር ይችላል። በዛም ልታጠምዳይ፣ ወጥመድ ውስጥ ልትከታ ይፈልጋ ይመስለኛል። ከባድ ነገር ነው ያሴረሽው ይላታል እሷም ከሄዱ ጋር ለምን ፍቅረኛሞች አትሆኑም ብላ አሳብ ታመጣለታለች። እሱም ከሄዱ ጋር ፍቅረኛ ብንሆን የሚወጡ ይመስልሻል ሲላት ምናልባት እሷን ይዛን ስትመጣ ከዚህ ቤት በእሷ ተናደው ሊወጡ ይችላሉ። ዳኒ ምን ያህል እንደሚወዳት ሄዱን ታውቃለህ። ስለዚህ በእሷ አይደራደርም ትለዋለች። እሱም ይሄ አሪፍ ውሳኔ ነው ግን እሷ እሺ የምትል ይመስልሻል? ሲላት አናግራት፣ ኤዱን አናግራት ምንም አትልም፣ ቢያንስ አናግራት ትለዋለች። እሱም ቅር ካላላት እሺ አናግራት አለው። ብሏል ማለት ነው። በሌላ በኩል አባባን ሄዶ ካሌብ ቲና አታለለችኝ፣ አብረን አደርን ሲለው ብሽቅና አብራችሁ ማደራችሁ ልትነግረኝ ነው የመጣው? አይ ላስረዳ አባዬ። ምን ነው የምታስረዳኝ? እንዴት እንደተኛችሁ ልታስረዳኝ ነው? ብሽቅ ብሎ አባባ በጣም ተናዶ ወደ ቤቱ ተመልሷል ማለት ነው። ዳኒ ለትውት መጥቶ የወነ ሲራ አሰራልሽ አላልኩሽም ነበረ? ታዲያ ይህን ስላደረገሽ ምን ይፈጠራል ብለህ ታስባለህ ስትለው ቆይሷ ብታረግዝ ዝም ብሎ እሱ በቀላሉ የሚተዋት ይመስልሻል ይላታል ዳኒ ቲናም እና ምን አሰብክ ውሽማህ ሆናት? ትለዋለች። ምን ምን አስበህ ነው ትለዋለች። ዳኒም እኔ የምፈልገውን ብቻ ላገኝ እንጂ ምንም አይመለከተኝም አያገባኝም ሲል፣ ትውትም ዳኒ ስማ፣ አንተ ክብርህን ይዘህ ከዚህ ቤት ውጣ ባይ ነኝ ትለዋለች። እሱም ሃይ ክብር ክብሩን ስተዩ ስላት፣ ውርደቱን ከፈለግከው እንግዲህ አሁኑኑ አስብ ውርደትን ትለዋለች። ትም ከባድ ነገር ነግረዋለች። ምክንያቱም አንተ ወደ ሰው ንብረት ዘውብለህ እንደገባኸው አንተም ወደ አንተ ሳይዞርና ሳይመጣ በጊዜ አምለጥ ብለዋለች። እሱም ቆይ ምንድን ነው የምታወሪ? ምን አስበች ነው እኔ ምን ንብረት አለ ሲል ውልሽ፣ በኤደን የመጡብኝን ምንም ነገር አላልፍም ይላታል። ምክንያቱም እሷ ኤደን ያንተ ንብረት አይደለችም እንዴ ብለው ነበረ። እሱም በኤደን ቀልድና ጨዋታ አልፈልግም ሲል ትውትም፣ ታዲያ ካሌብ በሚስቱ ይህን ሁሉ ነገር ስታደርግበት ካሌብ ጨዋታና ቀልድ ፈልጎ ይመስላል እንዴ ትለዋለች። እሱም ደግሞ አይኑን በጨዋጥቦ እኔ እንኳን ከጉድ ነው ያተረፍኩት ይላል ማለት ነው። በኤዱ የመጡብኝ ጊዜ ቤቱን ነው በእሳት የማቃጠለላቸው ብሏል ዳኒ። ምክንያቱም ዳኒ ኤዱን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ለኤዱ ሲል ነው እዚህ ውስጥ የገባው። ስለዚህ በእሷ ምንም ቀንድ ድርድር ብሎ ነገር የለም። ከባድ ነገሮች እየተፈጠሩ ነው። ወደ ስተ መጨረሻ ሁሉንም በትዕግስት እንድታዳምጡኝ በአክብሮት ጋብዛቸዋለሁ። አባባም ከቤቴ ውጡልኝ፣ እነዚህን ጉዶች ይዘህ ከቤቴ ውጣልኝ ብሎ ካሌብን ሲነግረው፣ ዳኒም መጦ አባባ አውቃለሁ፣ ሰልችቻለሁ ግን ደግሞ ትንሽ ቀን ታገሰኝ ከቤት እወጣለሁ ሲለው፣ አባባም እውነት ለመናገር ካንተ በላይ ቲና በጣም ሰልች ታኛለች። አዎ ከቤቴ እንድትወጡልኝ ፈልጋለሁ። እችን ጉድም ጨምረ ይዘልኝ ወጣ ሲለው፣ ዳኒም አስራ አምስት ቀን ብቻ ስጠኝና ከዛም በኋላ ወጣለው ሲል እስከ ዛሬ ማሰቢያ ጊዜ አልነበረም፣ እስከ ዛሬ መፈለጊያ ጊዜ አልነበረም ሲሉ አባባ። ዳኒም እስከ ዛሬ ማላሰብኩትም ነበረ ይላል አባባ፣ በሰው ቤት ለመኖር አስበ ነበር ይላል። አስራ አምስት ቀን ብቻ ስጡኝ፣ ከዛ ፈልጌ ወጣለው ይላል ዳኒ። አባባም ለካሌብ አስራ አምስት ቀን ታገሰኛለኝ፣ ስለዚህ አስራ አምስት ቀን ታግሸዋለሁ ብሎ ለካሌብ ሲነግረው ካሌብም። እንዲህ ለምን ጣላታችን? እኮ ነው ለምንድን ነው እንደዚ የምታደርገው መታረገው ሲለው፣ አይ ዳኒ በትንሹም ቢሆን ጥሩ ሰው ነው። ከብዙ ጊዜ ከሞት አድኖኛል። አንተ ልታደርገው ያልቻልከውን ነገር እሱ ቢያንስ አድርጎልኛል ይላል። እውነት ለመናገር ዳኒ ቲና ስንት ጊዜ ዛተች አባባ ለመግደል ስንት ጊዜ ግን ዳኒ እዛ ቤት በመኖሩ ነው አባባ በህይወት የተረፉት እንጂ ካሌ ማየት ማስተዋል ተስኖት ነበረ። ቴና እና ዳኒ አባባ በተቀመጡበት ኤዱና ካሌብ እጅ ለእጅ ተያይዘው ወደ ቤት መጠዋል፣ ማለት ነው። ከዛም ደንግጠዋል ዳኒ፣ ሁሉም ደንግጠዋል። አባባም ኑ ኔ ልጄ፣ በዚህ ተቀመጭ ብሎ ተነስቶ በክብር ያስቀምጣታል ኤዱን። ካሌብም ማበሳጨቱን ቀጥሎበታል። ዳኒ ዳና ነው ይለዋል። ደህና ነኝ ይላል በንዴትና በብስጭት ዳኒ ዳኒ የሚያደርገው ግራ ገብቶታል ካሌብም ትወቴ የለችም እንዴ ቡና ታፍላልን ከባድ እንግዳ መጧል ይላል ዳኒም ኤዱን ቆይ እንዴት መጣች ግን ሴላት እሷም ካሌብ ካለውበት ፈልጎ ይዞኝ መጣ ትለዋለች ዳኒም ትንሽ እያቅለሸለሸ ነው ይላል። እንደ ነፍሰ ጥሩ ዳኒ የሚያደርገው ግራ ገብቶታል። ምክንያቱም አቅለሽለሽታል ቀላል ያቅለሸለሻል። ካሌብም ፊት ልክ አይደለም ወይ መታጠቢያ ቤት ሄድና፣ ፊትህን ትንሽ ታጥበው ይለዋል። ዳኒም እሺ ብሎ ተነስቶ ሲሄድ ቴናም እስኪ ቼክ ላደርገው ብላ ተከተላው ትሄዳለች ማለት ነው በእነሱ ቤት እኮ ኤዱ ስለ ሁለታቸው የምታውቅ አይመስላቸውም። ሁለታቸው ፍቅረኛሞች እንደሆኑ የምታውቅ አይመስላቸውም። ኖርማሊ አሁንም እህት ወንድም እንደሆኑ የምታውቅ ነው የሚመስለው ዳኒ ገና ታውቃለች ብሎ ነው እንጂ ያወቀች አለመሰለውም እስካሁን ድረስ ማለት ነው። ዳኒ ሳት ለብሶ ሳት ጎርሱ ከወጡለት በኋላ አባባን ሄዶ ቆይ አባባ ግን እኔ አስቀይሜ ታውቃለሁ ይለዋል። እሳቸውም እንዲህ አስቀይመኝ አታውቅም ግን ምን ሆነሃል ሲለው፣ ዳኒም ታዲያ ምንድን ነው እየሆነ እየተፈጠረ ያለው ይላል። ምን ሆነ ሲላቸው፣ እሱም እኔ በኢዱ ቀልድ እንደማላቅ ታውቃለህ ይላል። አባባም በሚስትና በርስት ማን ቀልድ ያውቃል ብለህ ነው ብለው ይመልሱለታል ለዳኒ ዳኒም አሁን ግን ካሌብ እየቀለደ ነው ይላል አባባም በማ በሚስቱ እሷን ተዋት ቀልዳበት ነው ይላል ዳኒም እሱ ነው ከሚስቴ ላይ ዳርዳር እያለ ያለው ይላል አባባም ማ ካሌብ ዳኒም አሁ ካሌብ ሲል አባባም ምናልባት እየቀለደብህ እንዳይሆን ብሎ ነካ ያደርገዋል ግን ዳኒ አይነ ደረቅ ስለሆነ የሚገባው አይነት ነገር አይደለም። የራሱን ብቻ ነው የሚያዳምጠው። ምክንያቱም እንደነዚህ አይነት ሰዎች የራስ ወዳድ ስለሆኑ የሰው ስሜት አይገባቸውም። የሚያዳምጡት ራሳቸውንና ራሳቸውን ብቻ ነው። አባባም አንተ ምን አድርገሃል? ምንም ካላደረግ እሱ ምንም አያደርግም ሲለው ዳኒም እኔ ምንም፣ ኧረ አባባ ምንም አያደርግም ሲላቸው ዳኒም ባይኔ በብረቱ እያየው ይላል አባባ ማስረግጠው ነግረውታል ለዳኒ። ምክንያቱም ምን በወስድበት ነው ካሌብ ሚስቴን ሊወስድብኝ የሚችል ብለ አስብ፣ ከፈለክም ጠይቀው ብሎ ለዳኒ ነግሮታል ማለት ነው። እንዲያውም ቸው ብሎ ተነስቶ ይሮጣል ማለት ነው፣ እንደለመደው። ዳኒም ለካሌብ ሂዶ ከኢዱ ላይ አይነህን አንሳ ይለዋል። ምን ነው ምን አበሸቀ? ስታየኝ እኮ አይነዋዋ ከአንተ ይልቅ እኔን የመረጠችኝ ይመስላል የወደደችኝ ይመስላል፣ ብሎ ጭራሽ ጭርጭር እንዲል ያደርገዋል ዳኒ። ዳኒም አንተን በጭራሽ ልትወድ አትችልም ሲለው፣ ካሌብም እንኳን እኔን አንተንም እኮ ወዳአለች ይለው። እሷ እኮ የልጅነቴ ናት ይላል። እሱ ስለሆነ ነው የልጅነት ስለሆነ ነው እንጂ አሁን ላይ ብታቅ እውቀት ሳላት ኑሮ ቢሆን ኑሮ አታፈቅረም ነበር። ኤዱም ለትውት ሳላስበው ከባድ ሁኔታ ውስጥ ገባውኝ ጨዋታቸው ውስጥ ተቀላቀልኩኝ ስትል ግን፣ አስበሽበት ነው ስትላት፣ ሌላ ምርጫ አልሰጡንም ምንም ማድረግ አልችልም ትላለች። ብቻ ስለ ትውት ስትነግራት እንደዚህ አይነት ጭራ ከሆነች እንደዚህ አይነት ጭራ ከሆነች እንዳትገለኝ ብላ ትሰጋለች። ሄዱ ተውትም ዳኒ በጨራሽ አንቺን አያስነካሽም ትላታለች። ካሌብ ቲናን ሲጥ አድርጎ ጠሏታል። በቀጣይ ምን ይፈጠራል? ቲና በእውነት ትተርፋለች አተርፍም? በጣም አጓጊ ነው። በቀጣይ ይላችሁ መጣ ይሆናል። አመሰግናለሁ። ታዲያ ላይክ ሼር ማድረጋችሁን እንዳትረሱ አመሰግናለሁ።